ሲቀ አለዚነ ከፈሩ ኡኢላ ጀሃነመ ዙመራ በዛ ቀን የካዲሁ የሆኑት ሰዎች ወደ ጀሃነም በቡድን በቡድን እየሆኑ ይነዳሉ ህይወታቸውን እንግዲህ በሴቤት ያታለፉ የሆኑት ከንቱ ህዝቦች በጉርብ በጉርብ እየተከፈሉ በአለቆቻቸው ስር በመላይካ ዘብ እየተገፉና እየተከበቡ በዚ ወደ ጀሃነም ይነዳሉ አንድ የወንጀለኛ ቡድን ዙሪያውን በቡልስ ተከቦ እየተዋከበ እንደሚነደው አይነት ማለት ነው። ሀታ ኢዛ ጃኡሃ እና በዛ በመላይካ ኃይል ዙሪያውን ተከበው በኃይል እየተነዱ ከሄዱ በኋላ ጀሀነም በር አካባቢ ላይ ሲደርሱ፣ ፍትሀት አብዋቡሃ ድንገት በሯ በፊታቸው ላይ ብርግድ ብሎ ይከፈታል ነው የሚለው። እንግዲህ ቀደም ብሎ ተከፍቶ አይቆያቸውም። እንፋሎቱ እንዳይወጣና በተወሰነ ደረጃ እንኳ ቢሆን መቀዝቀዝ እንዳይመጣ ልክ ታፍኖ ይቆይና እየተብላላ የሳቱ ሀይል ልክ በሩ ላይ ዘው ሲሉ እሱ ሲከፈት አንድ ይሆናል። ነገ ሲከፈት እንዲያስደነግጣቸው ደግሞ ስልባቦቱ ያ ትንፋሹም አስቀድሞ እንዳይወጣ ማለት ነው። ወቃለ ለሁም ኸዘነቷ እና ዛ አጋፋሪ የነበሩት ዘበኝ ዘበኞቹ ለምን ይሏቸዋል? ዓለም የትኩም ሚንኩም እናንተ ሰዎች ምን ነካችሁና ለዛ አስከፊ ቦታ ተጋለጣችሁ? በሕይወታችሁ እያላችሁ ከእናንተ መካከል መልእክተኞች አልመጡላችሁም ነበር? እንደ የትሩን አለይኩም አያት ረቢኩም የያታችሁና አንቀጦች፣ ቃላቶች የሚያነቡላችሁ የዚህን ግዳይ የሚያስረዷችሁና የሚያስጠነቅቋቸው መልእክተኞች አልደረሱላችሁም ነበር? እንደ ምን ነካችሁና ተጋለጣችሁ የሚል ወቀታ አይነት ምቃል ይቀርብላቸዋል ማለት ነው። ወይም ቢሩ ነኩም ሊቃአ የውሚኩም ሃዳ ይህን የዛሬው ቀን ግንኙነታችሁን እዚህ ቦታ እንዲህ አይነት ቅጣት እንደተዘጋጀና እንደሚጠብቃችሁ አበክረው የነገሩና ያስጠነቀቋችሁ ሰዎች ያልመጡም ነበረ ይሏቸዋል። ካሉ በላ እና የዛ ጊዜ መካዱ እንደማያዋጣ ስላወቁ እርግጥ ነው መተውልን ነበር በማለት ያምናሉ። ወላኪን ሐቀት ከሊመቱል ዐዛብ ዐለል ካፊሪን ግን የቅጣት ውሳኔ በእኛ አይነቶቹ ከሀዲዎች ላይ ቀደም ሲል ተረጃጦብናልና ልናመልጥ አልቻልንም፣ እንጂ መለክተኞቹ መጥተው ነግረውን ነበረ በማለት ራሳቸውን ያጋልጻሉ ማለት ነው። እና ከሊመቱል ዐዛብ የሚሉት ለአም ለአነ ጃሃነመ ምንልጅነት ወናሲ አጅማኢን የሚለው ውሳኔ ቀደም ብሎ ስላለፈ በዛ ተጠልፈንና ተቀድመን ነው እንጂ መለክተኞቹ የሚችሉትን ሁሉ ሲታረቁ ቆይተው ነበር። እኛ ግን ሰሚ ጆሮ አልሰጠናቸውም ይላሉ። በላ ቀድ ጃአና ነዚሩን ፈከዘብና ወቁል ወቁልና ማ ነዘለላ ምን ሸይእ ኢን አንቱም ኢላ ፊ ዶላሊን ከቢር እንደሚለው ሱረቱል ሙልክ ላይ አስጠንቃቂዎቹ በእርግጥ መጥተው ነበረ። የአላህ መለእክተኛንና ተውሂድን ተቀበሉ ብለው ሲነግሩን እናንተ ከማን በልጣችሁ ነው እኛ ለእኛ መለክተኛ ሆናቸው የመጣችሁ ዞር በሉ እናንተ ቀጣፊዎችና አወናባቢዎች ናችሁ እንጂ እንደምትሉት መረጠኞች አይደላችሁም፣ በማለት ሸምጥ ጠንካር ናቸው ያጋልጣሉ ማለት ነው። ቁለ ድኹሉ አብዋበ ጀሃነም፣ እንግዳውማ የራሳችሁ ወዳችሁና ወሰናችሁ የተቀበላችሁ ነገር ነውና ያው የጀሃነም በር ማለት ይሄ ነው። እንግዲህ በዱኒያ ሲነገራቸው የቆየውና በሉ ግቡ ብለው ያጋፈሯቸዋል ማለት ነው። ኻሊዲነፊሃ እዚህ ጀሃነም ውስጥ ስትገቡ ደግሞ እንደ እሳቱና እንደ ቅጣቱ ክፋት በአንዱ ወቅት በተወሰነ ባጭር ጊዜ ተቃቅላችሁ የምታልቁ አይደላችሁም። በውስጧ አላህ ሱብሓነሁ ወተዓላ መጥነውን ሰጥቷችሁ ሰውነታችሁ ተበልቶ ቢረግፍም አመድ ቢሆንም፣ እንደገና ገና ደግሞ እየተመለሰና እየታደሰ ለዘላለም ትኖራላችሁ በማለት መርደውን ይነግሯቸዋል። ፈቢሰ መዞር ሙተከቢሪን የአላህን ጥሪ የማይሰሙና ፍቃዱን የማይቀበሉ የሆኑ ትቢተኞችና ትምሲተኞች መቅን የመኖሪያቸውና መስፈሪያቸው ጀሃነም ምን የከፋች ሆነች! በማለት የጀሃነም እንክፋት ይገልጹላቸዋል ማለት ነው። እንግዲህ የጀሃነም ሰዎች ጣፈርታ ይህን ሲመስል፣ በተመሳሳይ መልኩ ደግሞ ለእነዛኞቹ የሚሰጠው መግለጫ ምን ይሆናል? ለአማኞቹ ማለት ነው። ወሲቀ አለዚነ ተቀው ረበሁም ምንልጀነት ዙመራ። በዱኒያ ላይ እያሉ ወይም በንግጽ በቅርቡ የሕይወታቸው ላይ እያሉ ጌታቸውን ሲፈሩና ፍቃዱን ሲያከብሩ የነበሩ አማኞች ደግሞ በዛ ዕለት አላህ ሱብሓነሁ ወተዓላ በክብር እንግድነት ወዳዘጋጀላቸው ቦታ የመላይካ አስተናጋጆችና አጃቢዎች ይልክላቸውና በእነሱ እየታጀቡና እየተከበቡ ወደ ጀነት ይካፈራሉ ነው የሚለው። ዙመረን ጀማ ጀማ ሆነው ያው ባለቆቻቸው በነብዮቻቸው፣ በአስተማሪዎቻቸው እየተመሩ ይሄዳሉ እየተከፋፈሉ ማለት ነው። ሀታ ኢዛ ጃኡሃ ወደ ጀነት በር በሚቃረቡ ጊዜ ዋፉቲሃት አብዋቡሃ በሮቿ ተከፍተው ነው የሚያገኟት። እንደ ቅድሙ እንደ ጃሃነሙ ፊታቸው ላይ ሲደርስ አይደለም የሚከፈተው። ምክንያቱም እነዚህ የክብር እንግዶች ስለሆኑ፣ እንግዳ ይመጣል ተብሎ ሁሉ ነገር ተደራጅቶና ተዘጋጅቶ በጉጉት ሲጠበቁ የሚቆዩ ስለሆኑ በር ተሸንግሮ አይቆይም ማለት ነው። የክብር ቦታ ስለሆነ አስቀድሞ ተከፍቶ ነው እየተጠበቁ የሚያገኙት ማለት ነው። ወቃለ ለሁም ከዘነቷ በዛ በበሩ አካባቢ የተመደቡት የመላይካ አጋፋሪዎችና አስተናጋጆች እንዲህ ይሏቸዋል። የነዛኞቹም ያው መግለጫ እንደሰጡ እነዚህም በበኩላቸው መግለጫ ሊሰጡ ነው ማለት ነው። ሰላሙን አሌይኩም፣ ሰላም ለናንተ ይሁንላችሁ በማለት በአክብሮት ይቀበሏቸዋል ማለት ነው። ጥብቱም እናንተ ያማራችሁ እና የታደላችሁ ሰዎች ሆናችሁ፣ ፈርኩሉዋ ኻሊዲን እና በዱንያ ላይ እያላችሁ ቃል ስገባላችሁ የነበረው ጀነት ይህ ነውና ግቡባት። ዛሬ ስትገቡ ለዘላለም ነዋሪዎች ሆናችሁ ነው እንደ ዱኒያ እድል አንድ ሰሞን እንደው ሸብርቆ የሚደቅና የሚጠፋ አይደለም በማለት ብስራት ይሰጧቸዋልና የደስታ መግለጫም ያቀርቡላቸዋል ማለት ነው። የነዛኞቹ ምን ነካችሁና፣ እዚህ ቦታ መጣችሁ ነብዮች አልመጡምና አላነጋገሯችሁም አላስጠነቀቋችሁ ነበርን ብለዋቸው አሁን ነግረውን ነበር ሲል እንግዲህ አማ እናንተ ከንቱዎች ናችሁ ለዘላለም ያው ክለቃ ጠሎ ተዘጋጁ ብለው ነበር በመወረፍና በማዋረድ ያጋፈሯቸው እነዚህኞቹ ደግሞ ሰላሙን ዓለይኩም የዘላለም ሰላም ለእናንተ ይሁንላችሁ እናንተ ያማራችሁና የታደላችሁ ዕድለኞች ናችሁና ዘላለማዊ የሆነችውን ጀነት እነሆ ተረከቡና ግቡና ተንበሻበሹባት በማለት ይጋብዟቸዋል፣ ነው የሚለው ወቃሉ። አልሐምዱ ልላህ ለዚ ሰደቀና ዋዕደ። ይህ ጊዜ እነዚህ ተጋባዦች አላህ ስብሓንሁ ወተዓላ በዱንያ ላይ እያለን በነቢያቶቹ አንደበትና ባወረዳቸው ኪታቦች ላመኑና መልካም ለሰሩ ጀነትን አወርሳለሁ ብሎ የገባ ልንን ቃል ኪዳን ላረጋገጠልን ጌታ ምስጋና ይድረሰው በማለት የመጨረሻ ደስታቸውንና እፎይታቸውን ይወከፍላሉ ማለት ነው። ወአውረተን ልአርድ በሆነ ተበወኡ ምን ልጀና እና ይህችን የጀነትን አለም እኛ እንድንኖርባት ያስረከበንና ያዋረሰን ለሆነው ጌታ ምስጋና ይድረሰው ይላሉ። ኃይቱ ነሻ በፈለግነው አቅጣጫ ከይወዲህ ከይወዳ ተብሎ ሳይገደብብን ዓይናችን ያየውንና ልባችን የተመኘውን ሁሉ ሰፊ የሆነውን የጀነትን ዓለም ላስረከበን ጌታ ምስጋና ይድረሰው ይላሉ። ፈኒያማ አጅሩ ልአሚሊን በዱንያ ላይ እያሉ ይህን የመሰለ ጅን ለማግኘት ይደክሙና ይሰሩ ይለፉ የነበሩ ሰዎች ምንዳቸው ጀነት። ምንኛ ያማረች እና የተዋበች ናት! እኛ እንደዚህ እኮ ይሆናል አልመሰለንም ነበር፣ በቀላሉ ነበር የምንገምተው። ለካ እኛ ከምናውቀውና ከምናስበው ከምንገምተው በላይ እጹብ ድንቅ የምትባል ውጤት ነው ያገኘ ነው። ለዚህስ በጣም መልፋት ነበረብን፣ ከዛም የበለጠ መስራት ነበረብን ይላሉ ማለት ነው። ሳይነድሙበት መልፋታቸው እና እንግዲህ እዛ ጀነት ውስጥ ከገቡ በኋላ አላህ ሱብሃነሁ ወተዓላ በጀነት እንግዲህ ሁሉን ነገር ላይናቸው የሚፈልገውን ልባቸው የሚመኘውን ሁሉ አሟልቶና አስተካክሎ ነው የሚያስረክባቸው ከሚጠብቁት በላይ ማለት ነው። ከዛ በላይ ደግሞ በጣም አስደሳች የሆኑ ሁኔታዎች አሉ በአካባቢ። ከእነዛም አንዱ መላእክቶችን በአርሽ ዙሪያ ተሰልፈው ጌታን ሲያወድሱ ማየት ነው ማለት ነው። እና እያንዳንዱ እንግዲህ የጀነትን ሰው ነው ወተር አልመላኢከት የሚለው ወይም ለነቢዩ ነው ያው ነቢዩ ሲያው ተከታዮቻቸውም በተመሳሳይ መልኩ እንደሚያው ነው። እና እዛ ጀነት እንግዲህ ይዞታቸውን ከተረካከቡና ሁሉም ነገር ከተስተካከለላቸው በኋላ ከጀነት በላይ ያለው አርሽ የሚባለው ዓለም ነው። አርሽ ራሱ እንደዛሬው እንደኛ እንደ ሰማኡ ዱኒያ ነው ከላዩ ላይ ተንጣል የሚታየው። አርሽ ራሱ ኑር ስለሆነ ይህን የጀነቱን ዓለም የሚያበራው ምሱ ነው። ሌላ ፀሐይ ጨረቃ አያስፈልገውም። ወደ ላይ ቀጥ ብለህ በምታስተውልበት ጊዜ በአርሽ ዙሪያ ጥምጥም እንደዚህ የመላይካ ጀማአ ነው ተሰልፎ በሰልፍ በሰልፎ ሆኖ የምታየው ማለት ነው። ይሰብ የሆነ ቢሐምድ ረቢህም እና እነዚያ መላይኮች ጌታቸውን ከማመስሌን ጋራ ያጠራሉ። ስብሓነ ላህ ወቢሐምድ ስብሓነ ላህ ልዓዚም የሚለውንና የመሳሰሉትን ዚክሮች በጣም አስደሳችና ማራኪ በሆነ ድምፅ ሲያንቆረቁሩትና ሲያጠነቅኑት ታያቸዋለህ ማለት ነው። የሰውና የጅን ልጆች ባለማወቃቸው እዚህ በሽርክና በቁፍር ሲጨማለቁ ከርመው የአላህን ምህነትና ማንነት የሚያውቁ ቅዱሳንና ንጹሐን መላይኮች ግን አርሽን የሚያህል ታላቅ ግዙፍ ዓለም ዙሪያውን ጥምጥም ሁነው ያለማቋረጥና ያለመሰልቸፍ ጌታቸው ጌታቸውን እንዴት እንደሚያወድሱና እንደሚያመጉሱት እንደሚያመሰግኑትም ታያለ ይላል። ወቁትየ በይነሁም ቢልሐቅ እና የዛ ጊዜ በፍጥረታት መካከል ትክክለኛ ውሳኔ ይሰጣል። በሰዎችም በጅኖችም ዘንዳ ትክክለኛውም ሆነ ሰተኛውም በዚህ በዱኒያ ላይ የያዘውን አቋም ይዞ ሄዶ እዛ የመጨረሻውና የማያወላዳው እውነተኛ ፍርድ ይረጋገጣል ማለት ነው። ወቂል አልሐምዱ ሊላህ የረብ ልዓለሚን እና የዛ ጊዜ በሚሰጠው ውሳኔ አላህ ስብሐነሁ ወተዓላ ማንኛውም የውሳኔው ተመልካችና አስተዋይ የሆነ ክፍል ሁሉ ምስጋና ለዓለም አጌታ ይግባው ይላል። በዚያ በፍትሁ ማንም ሰው አይተቸውም፣ እና የገሬ ፍርድ ተዛብቷል፣ ትንሽ ተበድሏል የሚባል አይገኝም። በትክክል በግልጽ ለእያንዳንዱ የሰራው ስራ እያመሳከረ እሱ ራሱ እያመነበት ነው የሚሰጠው እና እንኳን አማኞቹ ቀርቶ ታዲያዎቹና ጣዖታውያኖቹ እንኳ ሳይቀሩ ዛሬ የተሰጠው ፍርድና ውሳኔ ትክክለኛ ነው። ይህንን ውሳኔ በዚህ መልክ ይህን ፍትህ አረጋገጠው ምስጥን ጌታ አምዝጋን አይገባው በሚል መልክ ይደመደማል። ውሳኔያችን ነው እና መላይኮቹም ጅኖችም ሰዎችም ሌሎችም በሙሉ ማመስገን የሚችሉት ሁሉ በዛ ቀን የኔን የሀያልነትና የበላይነት አውቀውና የፍትሄን መስተካከል ታዝበው በመጨረሻ ሁላቸውም የአድናቆት ምስጋና ይሸሩኛል ይላል።